ጋሽ መስፍን ቆረጠ። የኔና የሀና ደም ሳላስ መረምር አልሄድም። የመጣው ይምጣ። ሀና ልጄ ነች። ውስጥ የሚነግረኝ ሀና ነች እንጂ እርግቧ አደለም። እናንተ እንደቀምራችሁት ኑሩ እንጂ ሀና ደሜ ነች። እሷ ባትሆን ኑሩ ለምን ለምን ከልጅ ደም ጋር ተመሳሳይ ሆነ? ስለዚህ ይሄ እናንተ ነቀምራችሁት ነገር ነው። ልጄን ራሴን ከራሴ ደም ውጭ ሀገርም ሄጅ የሚሆን አስምረምራለሁ፣ ሲል ያው ድምፁ ሰጥቷል። እውነት ነው፣ እኔም ብዬ ነበር፣ እንደው ከሰማኸኝ እነዚህ የቀመሩት ነገር አለው። ሜላድ ባለማወቅ ባዩሽ፣ ደግሞ ያው ቲቤታኛም ስለሆነች ባለችበት ቦታ ሁሉ እሷ ያለችበት ቲቤት አይጠፋም። እና ይህ የባዩሽ ነው። ሜላድ ደግሞ ባለማወቅ ነው የምትከተላት። እንደው ከሁለቱም ይልቅ ልጆቹ ይሻላሉ። ልጆቹ ናቸው ጠንካራ ስለዚህ አሁንም የምርመራው ነገር ባዩሽ የቀመረችው ቀመር ስላለ መስፍን ያንተው ትክክለኛ ውሳኔ ነው እና በአንተው ተጓዝ ነው ምልህ፣ ጋሽ መስፍን። ያው ደምህ እንደሆነች ውስጥህን ነግሮሃል፣ ሁኔታውም ነግሮሃል። ስታያትም ደንግጠሃል። አዎ አንጀት እንደዚህ ይነግራል። እንደ እርግብ ቅልብልብ ቅልብልብ አባዴ ምን ምን አይልም፣ እንደው ጋሼ ስትል ነበረ ሀላል ያው ብዙ እርግጠኛ ስላልሆነች እሷም ብላለች፣ ሀቃት ሰርቅም ብላለች። ከትንሽ ጊዜ በኋላ የኔም አባቴ ይሆናል ያንቺ ግን አባት አይሆንም ብላ አስረግጣ ነግራት ነበረ። ጋሽ መስፈንም ደግሞ አስረግጦ ተናገረ። አው እንደዛ ነው የሚሻለው። እነዚህ ሴቶች ተዋቸው፣ እነሱ የሚቀምሩት ቀመር ቀመር አይደለም። ባይሆን የአንተ ሀሳብና ከልጆችህን ሀሳብ አንድ አደር ከሙናሴና ከሰላም ማለት ነው ተመሳሳይ ስለሆነ ሀሳባችሁ። ስለዚህ ባዩሽ እንዳው ካልቻልክ፣ እንዳው እናንተ ቤት እንዳትደርስ አንድ እግሯን ሰብረህ አንድ እግሯን እንዳትቀሳቀስም እንዳትሞትም እንዳትጠፋም ብታስተርጋት ጥሩ ነበር። ወደ እናንተ ቤት መንቸክ መንቸክ ስትል ስትመጣ ማስቆም አለብህ አሁንም። እሷን እስካልቆመች ድረስ ቤታችሁ እስካሁን ብጥብጥ ነው የሚሆነው። እኔ ነግር ያለው ጋሽ መስፍን ስማኝ። ካልሆነ ደግሞ ልጅህን ይዘህ ወደ ውጭ ሀገር መሄድ አለብህ። አው ይሄ ነው ያለው ቻንስም መጠቀም አለበት። የባዮሽና የሜላትን መጨረሻ ምን ይሁን ባዩስ፣ ይህ ነገር ባይሳካለት ምንድን ነው የምታደርገው? እንደው እሷ በዚህም በዛም ብላ ነገሩ እውነት አድርገ ነው የምታወራው፣ ና እውነት ግን አደለም ሀሰት ነው። ሜላትስ ከኋላ ምንድን ነው ይጸጽተሻል? ሁሌም አንቺ ፊት ለፊት መጣልሽ ነው እንጂ አስበሽ አትነድኝም። በቃ ቢሆንስ የሚለው ነገር መሆን አለበት። ቢሆንስ የሚለውን በግምት ውስጥ አስገቢ። የሁሉንም ሀሳብ ወደ ታች አድርገሽ የአንዷ ብቻ ልታነሻ አድገሚ፣ ይሄ ጥሩ አይደለም። ይሄ ከአንድ ሰው በቃ ቢሆን የሚለው ደግሞ ጥርጥር ሙሉ ለሙሉ ቢሆንስ፣ አዎ ይሆናል። ሳይሆን አይሆንም ከማለት ይሆናል ቢሆንስ የሚለውን ይህ ውስጥሽን እንትን በይ፣ እንደተማረ ሰው እንደተማረ ሰው ብቻ ባዩሽ እንደ ካሴት አታሽከርክርሽ። የሰው ብቻ ነው ትክክል እንዳት የምር በዚህ አጋጣሚ የአንድ ሰው ሀሳብ ብቻ ትክክል ነው ብላችሁ እንዳ የራሳችሁም ሀሳብ ይኖር፣ ሀሳብ ተቀበሉ፣ የሁሉም ማለት ነው። የሁሉም ስላችሁ አንዳንድ እንደዚህ እንደ ባዩሽ፣ እንደ ጓደኛ ሚለው የራሳችሁ አሰባስቡ። የራሳችሁን የወሰናችሁትን ያዙ። ገዛ የአንድ ሁለት ሰው ምናምን ሀሳባችሁ አካፍሉ። ከዛ ከእናንተው ሀሳብ ተመሳሳይ የሆነውን ውሰዱ። ግን መጀመሪያ የራሳችሁን መሆን አለበት። አው ልክ ነሽ፣ እንደው ያንቺው ነው፣ አው እንደው ያንተው ነው፣ ልክ ነው ምናምን ሳይሆን መጀመሪያ የራሳችሁን ሀሳብ ይኖራቸው፣ የራሳችሁን ነገር ወስኑ። ከዛ ማማከርን ካለባችሁ አማክሩ። ከዛ የባዮቹን አንስተሽ የልጆቹ መጣል ሳይሆን የልጆቹን ጠሽዛዘን በቃ ባይሆን የልጆቹን ቢሆን ሀሳባቸው ትክክልስ ቢሆነው የሚለው ነገር ግንዛቤ ውስጥ ይግባ። ማናችሁም ቢሆን በእነዚህ አይነት ሀሳብ ተመሳሳይ እኔ ሀሳብ ሊሆን ይችላል፣ ወይም ደግሞ የሆነ እንትን ሊሆን ይችላል። ከመወሰናችሁ በፊት ከመቀበላችሁ በፊት አንድ ሁለት ሶስቴ ቆም ብላችሁ አስቡ። የራሳችሁ ውሳኔ ወስኑ። የምታወያዩት ካለ አወያዩት። ካወያያችሁ ሰዎች ከእናንተ ሀሳብ ተመሳሳይ የሆነ ውሰዱት። ያኔ ኑስ ኑስ ቢሆን ማለት ነው። ሀፍ ሀፍ ቢሆንም ውሰዱ፣ ተመሳሳይ ሆና። ሌላው ደግሞ እንትናትረዱ አይ ካላችሁ ደግሞ የራሳችሁን ወሰናችሁበት፣ የራሳችሁን ሀሳብ ቀጥ ብላችሁ ሄዱ።

እኔ በዚህ ውስጥ አልገባም ነበር እኔ እንደ አሁን፣ እኔ ባዩሽ ብላኝ ነው እንጂ የልጆችን ሀሳብ ብቀበል ምን እንደዚህ ነገር የለምና፣ እንደዚህ ውዝግብ እንዳይፈጠር ማንኛው ነገር የራስን ውሳኔ አስፈላጊ ነው ብዬ አስባለሁ። እንደ ሜላት ድርቅ ማለት ሳይሆን ማለት አሁን ሜላት በቃ የባዩሽ ሀሳብ ብቻ ነው ትናለች፣ ምንም ትናለች። መጀመሪያ ግስት ምንም የማይመስል ነገር የምትሰጣቸው ምክንያቶች ውሃ የማይደፉ

ምናምን የሚለው ነገር ሁሌም በውስጣችን አይሆንም ብለ ድፍድፍ ከምናደርግ ቢሆንስ ሊሆን የሚችላል የሚለውን ጥርጣሬ ማስቀመጥ ነው። ስለዚህ የባዩሹ ጉዳይ ከዚህ በኋላ ውሃ ይበለዋል ማለት ነው ወይም ደግሞ ውሃ ይወስደዋል። ስለዚህ እኔ ምላቸው የመስፍንና የልጆቹን ሀሳብ ነው የሚጠቅቀው። ምናልባት ሀታ በሙስና ሊሰራ ይችላል በሙስና ተሰራ ሊስላለች እ ባዩሹ ተብዬዋ በጣም ተንኮለኛ ስለሆነች በሙስና ፎርጅት ተመሳሳይ ልታሰራ ትችላለች። እንዲያው ዛሬ ብር የማይቀይረው የለም፣ ሰው ተበላሽቷል። በብር ነው የሚቀይረው የሰው ሕይወት አያሳዝንም። እናንትን አይለም፣ ብር ካገኘ ማንኛውም ነገር ይሰራል። ስለዚህ እንደዚ አድርጋ ውጤቱ ካስቀይረች ታስቀይረዋለች፣ ግን ብታስቀይረውም ይዘገጃለች። ምንምንትን አይለም። እና በጋሹ መስፍን ሀሳብ ማሄድ አስፈላጊ ነው። ሀኒ አይዞሽ። አንዲ ግን በጣም ወላሂ ቆረጥ ማሻላ። ምኑ ነው ማሻላ? ቆረጠ አደረጋት ብትሉኝ ማለት ነው። በቃ የለፈስፈስ ነገር የለም እኔ እናንተ ንብረታችሁ ፈልጌ አይደለም ይሄ ማንነት በቃ ሰዎች ያሉ ልማት ነው እንጂ እኔ የእናንተ ልጅ ቢሆንም ባልሆንም ከዚህ የሚጨምርም የሚቀንስም ነገር የለም ብላለች ኦፍኮርስ ምንም አላነሳትም አሁን ተመላሳ እነሱ ቤት ስራ ተስራ እንጂ ሰራተኛ የሚለው ነገር ምናልባት አንዳንድ ሰው ሰራተኛ ሲባል የሆነ የወረደ ዝቅተኛ ሰው ከሰው ያነሰ ይመስለዋል ሰው አለ ኖ አይደለም እንደው ሰራተኛ ይሻላል ከእናንተ ማለት ነው በቃ ሰራተኛ የሚለው ይቃልና ልጃችን ነበረች የሚለው እንጂ፣ የሷ ቆራጥነት በቃ በጣም አስደስተኝ። ይሄ ማንነት ነው። በቃ በቃ ውግብ ቤተሰቦችን አገኘው። በቃ ይሄ እንትን ነው እንጂ እናንተ ንብረት ፈልግ ምንም ከዚህ ነገር አይቀንስም አይጨምርም ብላ አጭር እንትን መለሰችው። መልስ የምራረካኝና ትክክል ነው። አሁንም እየኖረች ነው አይደለም? እሷ አባቷም ድረስ እያኖረች ነው። እንደዚህ ቁራጥ ቁራጥ ሰዎች አሉ ልክ እንደ እርግብ ድንግጥ ድንግጥ ድንግጥ ያው ውሸድ ውሸድ ውሸድ ስለሆነ ያስደነግጣል በእርግጥ ስለዚህ የእነሀነን ሀሳብ እንዲገሶኛል እውነቷ ነው ሀታ ብላ ያደርጉላት ልጃቸው ብትሆን ተመላላሹ ስራ ብላ ሌላ ሰራተኛ ቢቀጠር ነው ወይም ደግሞ እንደ ልጆቿ በቃ ትምህርት ቤት ሄድ መምጣት ነው አለቀ ከዛ ውጭ ምንም አባትም ተብዮ አሳዳግበም አባቷም ወደ መጣበት ሄዳ አሁን ተሽሎታል ሄዳ እንደ አባት እንዳልጠይቀው ትችላለች በቃ ምናልባት ቤተሰቦቿ አግኝታ አንዳንድ አይ ቤተሰቦቿ አግኝቼ እየመጣሁ አያችኋለሁ አሁን ከአባቴ ጋር ሄዳለሁ ብላም ልትሄድም ትችላለች። ካልሄደችም ግን እዚህ ከቤተሰቦቿ ከሆነች ቁጭ ብላ ወይ ብትማር ነው ሌላ ምን ምንድን የለምና፣ ትክክል ነው። አባቷን ወደ መጣበት ይሄዳል፣ ሄዳ ሄዳ ጠይቀዋለች። ምርጥ አባት ማለት ነው። አንዳንዴ መወለድ ቋንቋ ነው የሚባለው። ልክ እንደ ሐኔ አባት የእንጀራ እናት ወይ አይ እንጀራ አሳዳጊ ማለት ነው እና እንደሱ አይነት አባቶችም አሉ እንደ ልጃቸው የሚያዩ በቃ ሙስ እንደ ሌላ ሰው ልጅ ምናምን ሳይሆን እንደ ልጃቸው የሚያዩ አሉና ና እንደ እነሱ አይነት ዎቹ ያብዛለኝ ያብዛለን እንጂ ያ እንደ አባት ተቆጥተው ከእሷን ጋር አርቅ ሰው አዝኖለት ምናምን ነገር በቃ እና ያሳለችው ነገር ትክክል ነው። የሚቀንስ የሚጨምርም ነገር የለም። የማንነት ጥያቄ ነው። ሁሉም ሰውዬ የራሱ የማንነት ጥያቄ ይኖረዋል። ያን ጥያቄ የተጠራጠረበት ቦታ እስከሚመለስለት ያን ጥያቄው እስከሚመለስ ድረስ እዚህ ጋር ነው ጥያቄ እዚህ ጋር የሚመለስላት ከተባለ ያን ቦታ ሊጠብቅ ይችላል። ልክ እንደ ሀኒ ማለት ነው። ስለዚህ አሁን እነዚህ ቤተሰቦቹ የእሷ ታሪክ ነው። ስለዚህ ቤተሰቦች ናቸው። አዎ ወይብስ አይደለም ይሄ ነው ካረጋገጠች ቤተሰቡ በቃ ይሄ የማንነት እንትን ስለሆነ ነው እንጂ በቃ ጎበሳኒ በእርጂ የአውጋሽ መስፈና ላባተሽ ከዚህ በኋላ እርግብ እና ባዩሽ የት አባታቸው እንደምትሄዱ ቆመን እናያቸዋለን። ሳያምታቸዋለሁ ለሽው ማለት ነው። በተረፈ ሰላማችሁ ይብዛ። ከመጡ መጡ፣ ካልመጡም ደውለን የት ደረሰ እንላለን። ባይ ባይ።